ሰላም ውድ ቤተሰቦቼ እንደምን አላችሁ? ዛሬም በአዲስ ቪዲዮ ተገናኝተናል። በቆይታችን የምንመለከታቸው ቪዲዮዎች የመጀመሪያው ዲያቆን ዮርዳኖስ በጣም የሚያሳዝን መልእክት ደርሶታል። ይኸው መልእክት ከ666 አባል ነኝ ከሚል ሰው ነው። ምንድን ነው ይህ ጉዳይ? እሱን እንዳስሳለን። አባታችን አርቲስት ሰለሞን የመኪና ተሸላሚ መሆኑን አረጋግጠናል። ይህንንም ጉዳይ እንዳስሳለን፣ ደስታቸውን እንጋራለን ማለት ነው። እንደዚሁም ደግሞ በንግግሮቻችን ስንት ሰዎችን ገለናል? በንግግሮቻችን ስንት ሰዎችን አቁስለናል። በዚህ ጉዳይ ላይም መረጃ አለኝ እሱንም እንዳስሳለን። የተለያዩ ወሳኝና ጠቃሚ መረጃዎችን አዘጋጅቻለሁ። እስከ ፕሮግራም ፍጻሜ ድረስ ከኔ ጋር ቆዩ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዛሬው ቪዲዮችን እንሄዳለን። እሁድ በጠዋት ቅዳሴ ካለቀ በኋላ የቴሌግራም ሜሴጅ ስከፍት አንድ መልእክት አየሁኝ። ብዙ ጊዜ ያው በጣም መልዕክት ስለሚበዛ አልከፍትም አልፎ አልፎ ካልሆነ መቅርና በተለይ ብዙ ሰው በማያውቀው ቁጥር ስለሆነ ምን ቁም ነገር ነው ብዬ ስከፍተው ስለ መድኃኒቱ እንድትነግረኝ ፈልጋለሁ እኔ ስድስት ስልሳ ስድስት ነኝ ይላል። እዛ ግራግብቶኝ የምን መድኃኒት ነው ብዬ ስለው፣ አይ ከሁሰት ማዕረግ ከደረሱ አባቶች አንዱን በአካል እንድታገናኙኝ ይፈልጋለሁ ይላል። ታች ኧረ እንዲያው ከዚህ አስቀድሞ ስድስት ስድሳ ስድስት ነኝ ስትል ምን ማለት ነው? አይ ራሴን መጠራበት ስም ነው፣ ከኃጢአት የተነሳ ነው። ስለ በጣም ይሄ ያናድዳል። ማሳዘን ብቻ ሳይሆን ያናድዳል። በሱ ቤት ትሁት መሆኑ ይሁን አጥያተኛነቱን ለመግለጥ ያደረገው ጥረት ይሁን በጣም ጸያፍ ነው። አንዳንድ ጊዜ ለትህትና ተብሎ እኔ መናፍቅ ነኝ ይባላል። አይባልም በተአምር። ለትህትና ተብሎ የማይባሉ ነገሮች አሉ። ሰው ለትህትና ብሎ እኔ ሰይጣን ነኝ ይላል። በዚያውም እንደዚህ ዓለም በዚህ በአውሬው ስራ ታስራ እሱን ለመቀበል ዝግጅት እያደረገችበት ባለው ጊዜ አንድ በክርስትና ስሙ ወልደ አማኑኤል የሚባል ሰው ራሱ 666 ነው፣ የልጁ ስም እንደዛ ነው። ከላዩ ላይ ስሙ መጠሪያ ላይ ቴሌግራም ስሙ ወልደ አማኑኤል ነው የሚለው። አም የአሜሪካ ስልክ ነው። እና አንዳንድ ጊዜ ቅጥ አይኖርንም። ይህንስ እንደዚህ ስትሉት ደግሞ የሆነ ጀስቲፊኬሽን ያመጣል። ሰው ለማብራራት ይሞካል። አንዳንድ አንድ ስህተታችሁን ለማብራራት አትሞክሩ። ተሳስቻለሁ ነው አለቅ ሲነግሯችሁ አንዳንድ ሰው እንደዚህ እኮ አይደለም፣ እንደዛ ሰዎች በድልሃል ስትባሉ፣ አጥፍታችኋል ስትባሉ እንኳን በደለኛ ሆንከው ቅዱሳን እንኳን አሁን የሚሉ በቃ መጀመሪያ ነገር ከዛ ቤት ሂደህ ራስን ትመረምረዋለህ አጥፍተህ ከሆነ ትታረማለህ። ካላጠፋህ አጠፋህ መባልህ በረከት ስለሚሆንህ ደስ ብሎ ታድራለህ። እና ለትህትና ተብሎ አንደኛ እኔ ሰይጣን ነኝ አይባልም። ሁለተኛ እኔ መናፍቅ ነኝ አይባልም። አስተውሉ። ሶስተኛ እኔ ይሄ ምናምን ምልክት አይባልም። በመጻሕፍት ተጽፎ የምናገኛቸው ቅዱስ ዳዊትን ያክል ትሁት ሰው የለም። ራሱን በሱ ልክ የሚወቅስ ሰው አታገኙም። አሁን ቅዱስ ጳውሎስ በጣም ራሱን ይወቅስ ነበር ግን ዳዊት አይሆንም። ቅዱስ ጴጥሮስ ራሱን ይወቅስ ነበር ስለ ኃጢአታቸው እንደ ቅዱስ ዳዊት ራሱን የሚወቅስ የለም። የዳዊት መዝሙር ውስጥ ወቀሳውን ብቻ እኔ ኃጢያተኛ ነኝ፣ እኔ እንዲህ ነኝ፣ እኔ ደካማ ነኝ፣ እኔ ነኝ የሚለው ብትቆጥሩት እራሱን ችሎ አንድ መጽሐፍ ጥራዝ ይወጣዋል። ይህን ያልተውት ነው ግን እኔ እግዚአብሔር እኔ ሰይጣን ነኝ የሚልበት ቦታ ግን አታገኙም። እኔ መናፍቅ ነኝ የሚልበት ግን አታገኙም። ለዛ ነው አባታችን አባ አጋቶን ሰላሳ ዘመን ድንጋይ ጎርሶ ሲኖር ድንጋውን አውጥቶ መልስ የሰጠባት ብቸኛዋ ስፍራ አንተ መናፍቅ ነህ ሲባል ነው አይደል? አይደለም። እና መነኮሳት ተሰብስበው ናባ መቃርስም ነበርና፣ አባት ሆይ ሁሉን ታግሰ፣ ምነው ይሄን መታገስ አቃተ ሲባል፣ ሌላውን ብትሉኝ ለነፍሴ ይስማማኛል። ሀጥ ብትሉኝ፣ ዘማዊ ብትሉኝ፣ አረመኔ ብትሉኝ፣ የፈለጋችሁትም ብትሉኝ ለነፍሴ ይስማማታል። ለነፍሴ የሚስማማ ምንድነው? ሀጥ መባል፣ በደለኛ መባል ይስማማል መናፍቅ የሚለው ግን ለነፍስም ለስጋ ማይስማማም። እና የማይታገሷቸው ነገሮች እንዳሉ በዓለም ታሪክ ለአርምሞ ብሎ ድንጋይ የጎረሰው አባ አጋቶን አሳይቷልና ከዚህ ሰው ጋርስ ምን ወሬ ማውራት ያስፈልጋል? ለምን በጣም ግራ አይገባኝም። በዛው ላይ ደግሞ ጥያቄዎችን አይተው ጥያቄውን አይታችሁታል። ከውሰት ማድረግ ከደረሱት አንዱን አገናኝ ነው ታውቃላችሁ፣ ሁሰት ምን እንደሆነ። እግዚአብሔር አምላካችን በእውነት ለሁላችንም ይድረስልን። በጣም የሚያሳዝን ጊዜ ላይ ስለምንገኝ ማለት ነው እና እንደዚህ አይነት ነገሮች አንዳንድ የሚመጡ ነገሮች ያሳዝናሉ። በእርግጥ መጠየቅ ምን ማድረግ አሁን ትልልቅ አባቶችን በማዕረግ ደረጃ ያሉ አባቶችን አሳዩኝ ማለታቸው እንዳለ ሆኖ ግን እንደዚህ አይነት ነገሮች መጠየቅ የሚገባንን አካሄድና ማድረግ ያሉብንን ነገሮች ማሰብ ያስፈልጋል። እና በእርግጥ ይህ ወንድማችን ከመምህር ጋር በደንብ ከተነጋገሩ መፍትሄ ያገኛሉ ብዬ አስባለሁ። እንደ እግዚአብሔር ፍቃድ ያው ካለበት ችግርና ካለበት ፈተና ይወጣል ብዬ ስለማስብ ማለት ነውና፣ አንዳንዴ ግን በጣም መጠንቀቅ ያለብን ለንግግሮቻችን፣ በጣም መጠንቀቅ አለብን ለምናወራው ነገር፣ ለምንናገረው ነገር፣ በጣም ብዙዎቻችንን የሚመለከተው ሰዎችን የሰዎችን ኃጢአትና በደል እያነሳን የምናወራ ሰዎች በጣም በስተናል እንደ ሀገር ማለት ነው በተለይም በተለይ እኛ ኢትዮጵያውያን በጣም መጠንቀቅ የሚገባ ነው። በተለይም ደግሞ የክርስትና ስማችንን ለጥፈን የምናወራቸው ንግግሮች በጣም ያሳዝናሉ። ከእኛ ከኦርቶዶክሳን የማይጠበቁ ንግግሮች ናቸው እና ይህንን ልንጠነቀቅ የሚገባ ነገር ነው እና በዚህ አይነት መንገድ ውስጥ የምንፈተነውን እግዚአብሔር አምላካችን በእውነት ሁላችንንም ይጎብኘን። ይቀላል ነገር አይደለም። እንደዚህ አይነት መልእክቶች ሲመጡ በጣም ያስፈራሉ፣ ያሳዝናሉ። በእውነት እግዚአብሔር አምላካችን ሁላችንም ከዚህ ነገር ከዚህ ችግር እግዚአብሔር አምላካችን ይገላግለን። ግን እኔ ሰይጣን ነኝ እኔ 666 እንትን ነኝ ምንድነ አሁን ይህ እንደዚህ ሲባል ምንድን ነው አጋን እንትን ነኝ ነው። እንደዚህ አይነት ነገሮች አንዳንዴ ሌበል አይደረጉም እና መጠንቀቅ ያስፈልጋል። እግዚአብሔር አምላካችን በእውነት ሁላችንንም ይርዳን። ስለዚህ መንቃት ያስፈልጋል። መንቃት መረዳት ያስፈልጋል። የጃራ ሚስት ጄሩካ ወልዳ ስትገባ ያለውን ቪዲዮ እያየው የአብዛኞቻችሁ ኮመንት እኔም እጋራዋለሁ። በጣም የጻፋችሁት ሁሉ ይሄ በጣም ቦዲ ሼም ስታደረጉ ምን አከልሽ እንዲሆንሽ ምን ያላችሁት እጋራዋለሁ። ልክ ናችሁ፣ በጣም ልክ ናችሁ። ስትሰራ የነበረው ለዘጠኝ ወር ስትሰራ የነበረው የሞዴሊንግ ውድድሯ ይሄ ካት ወኩ ምናምን እንዲያረጋታል ብለን ሁላችንም አልጠበቅንም እንዴ በጣም እንዴት እችሊ ዘጠኝ ወር ሙሉ ሜካፖን ስትሰራ፣ ጂም ስትሄድ፣ ሞዴሊንግ በየመድረኩ ስታቀርብ፣ ጸጉሯን እንትን ስትተኮስ፣ ምን ስትል የከረመሽላች እንዴት እንዲሆና ትመጣለች። በጣም እኮ የሚገርም ልክ እኮ ናቸው። እኔ በጣም ግርም ነው የምትሉኝ። አንድ ሴት ልጅ ስትወልድ ስንት ግሉኮስ ራሱ እንደሚሰጣት ታውቃላችሁ? ግሉኮስ ኤደማ እንደሚያመጣ ኤደማ ማለት ይሄ ፊታችሁ የሚያብጠው እግራችሁ የሚያብጠው ምን እንደሚያደረግ ታውቃላችሁ? ሞቶ እንደሆነ ሴት ልጅ ህይወት እንደምትሰጠው ታውቃላችሁ? አንድ ሴት ልጅ ኦፕራሲን ስትደረግ አስራ ሁለት ሴንቲሜትር እንደዚህ የሚያክል መርፌ በጀርባ እንደሚወጋ ታውቃላችሁ? አንድ ሴት ልጅ አምጣ ስትወልድ ስንት አጥንታችሁ በአንድ ሲሰበር ያለው አይነት ፔን እንዳለው ታውቃላችሁ? ስንት ደም እንደሚፈስ ታውቃላችሁ? መራመድ ቀርቶ ልክ ወልዳችሁ ስትነሱ ከአልጋ ወርዳችሁ ስትቆሙ ህይወታችሁን አምላክ ሆይ እዚሁ በገደልከኝ የሚያስብል ስሜት እንደሚሰማችሁ ታውቃላችሁ? እንዴት ያላችሁ እናት አደለም፣ እንዲህ የወለደቻችሁ እናታችሁ እንደዛ ሆነ አብጣ፣ ምን ብላ ሰው ሳትመስል መስል ቀርታ ለእናንተ ህይወት እንደሰጠች ታውቃላችሁ? እንግዲህ ተገኝታችሁ አደለም፣ ከመንገድ ላይ ወይኔ የሆነ ሰውዬ ተብላችሁ ፒክ አልተደረጋችሁም። በዚሁ ፕሮሰስ ዘጠኝ ወር ተረግዛችሁ የተወለዳችሁት። ሀውካም እንደዚህ ወልዳ የምትገባ ሴት ላይ እንደዚህ ትጨክናላችሁ። ደዛም ሟ የሆነች ኬክ የሆነች ስርዓት ያላት አንድ ቀን ሰው ነግታ የማታቀሷን ሰውም በአሏም ከመስራት ውጪ መልካም ነገርን ከማስተላለፍ ውጪ ሰው ላይ ደርሰው ነግተው የማያውቁ ሰዎችን የምታምር ኢትዮጵያዊ ከለር ያላት ማንን ጠቅላላችን፣ ወይ በፊልተር ወይ በምንድን ሁላችንም ኢትዮጵያውያን ምን ጥቁር ነን ምንድነን ብላችሁ ነው የምታሰቡት? በጣም በቃ አንዳንዴ እኔ አይዶን ድሮም እንዲህ እንደ ማህበረሰብ እንደዚህ ለሰው አንጠነቀቅም ወይ ሰውን መቀረጽ ጀምረን ነው የሚለው ነው የሚያሳስበኝ። እውነት አይንክ አሁን ሪከርድ መደረግ ስለጀመረ ነው ወይስ ድሮ እንትን ይሄ ምንድን ነው ስብእናችን ናተናል። እንደው ብናጣ ብናጣ እንደው እንዲህ ተቀምጠን እኛ የምናወራውን እንደው ስደቡን፣ ግን የወለደችን ሴት ብልግና ብልቅናን ይደብራል። እንኳን ማርያም ማረች፣ እንኳን እግዚአብሔር ረዳሽ፣ ልጅሽ የሚያድግ የሚጦርሽ የሚወድሽ የሚክስሽ ይሁንልሽ የኔ ቆንጆ። አራት ቤትን ዘና ፈታ ብለሽ። እናንተ እውነት ሰውን እኮ ፖስት ፓርተም ዲፕሬሽን ታሲዛላችሁ በዚህ አያያዛችሁ። አራት ቤትን ፏ ብለሽ ደስተኛ ሆነሽ ስቀሽ ተጫውተሽ ከልጅሽ ጋር ቆንጆ ጊዜ የምታሳልፊበት ይሁን። እንወድሻለን እኛ የኢትዮጵያ እናቶች ብዙዎቻችን ኢትዮጵያውያን በእውነት ታመናል በጣም ነው የታመምነው ማለት ነው በጣም ታመናል በእውነት እኔ ምን አይነት ጊዜ ላይ እንዳለን ማለት ነው በቃ አንድ ሴት አንድ እናት ወልዳ ቤት ስትመጣ እንኳን ማርያም ማረችሽ እግዚአብሔር እንኳን ረዳሽ እንኳን ለዚህ አበቃሽ ከማለት በላይ የምንጽፋቸው ኮመንቶች የምንቆጥረው ቁጥር እኔ አሁን እነዚህ ሴቶቻችን ስለሚያደርጉት ስለሚሰሩት ስለሚሆኑት ነገር ማውራት አልፈልግም እኔ ሰው ሰውኛውን ያለውን እውነታ ነው ለመናገር የሚፈልገው ማለት ምንድን ነው እንደዚህ ከውስጣችን ሰብአዊነትን የወሰደብን ምንድን ነው ሰብአዊነታችን እንደዚህ የሸረሽረብን ያጠፋብን ምንድን ነው ምንድን ነው በዘመኑ ላይ የመጣብን በሽታ እንዴት ሰው ማክበር የሚባለው ነገር ከህይወታችን ጠፋ በጣም የምናሳዝን ሰዎች ሆነናል እውነት ለመናገር ማለት ነው እኔ ማለት ሁል ቁጭ ብዬ ባሰብኩት ቁጥር ምንድን ነው? በቃ የሆነ ቦታ ላይ የሰዓት ነው አቅጣጫ እንዳለ እኔም ከዚህ በፊት ደጋግሜ ይናገራሉ፣ ብዙ አባቶችን መምህራንም ይናገራሉ። የሆነ ቦታ ላይ የሆነ ነገር ስተናል። በተለይም እኛ ኦርቶዶክሳውያን የሆነ ቦታ ላይ የሆነ ነገራችን የተቀየረ ነገር ያለበት ስቴጅ ያለ ይመስለኛል። በቃ እምነታችን፣ ባህላችን፣ ስርዓቶቻችን በሙሉ ተቀይረው የጥላቻና የክፋት መጥፎ ንግግሮችን የመናገር የሰው ልጅ ምንም ያድርግ ምንም ይስራ ለራሱ ይጠቅመኛል ብሎ ይዞ የሚሄደውን ነገር ሰዎች የሚሄዱበትን መንገድ ስህተት ካለ ስህተቱን በአግባቡ እንዲቀይሩ እንዲያስተምሩ ከነዛ ሰዎች ጋር መነጋገር ስህተት ካለ ማለት ነው። ነገር ግን አሁን እዚህ ጋር እህታችን አራሶና ወልዳ ወደ ቤቷ የምትመጣን ሴት እናት ቪዲዮ ስር ገብቶ እንደዚህ አይነት የሚያሸማቀቁ ኮሜንቶች መጻፍ ምንድን ነው? ምን ማለት ነው? እዛ ሁሉ ቆጠራ ውስጥ ገብተን ይሄን ሁሉ ነገር ማድረግ ምን ማለት ነው? እኔ በጣም ነው ማዝ ነው። እኔ ባለቤቴ ነፍሰ ጡር በነበረች ጊዜ እኔ ምን አይነት ትምህርት እንደተማርኩት ምን አይነት ጊዜ እንዳሳልፍኩት እኔ ነኝ የማውቀው። ምክንያቱም ይህንን ነገር ከሚስቱ ጋር ወይም ደግሞ ከባለቤቱ ጋር አብሯት ያላሳለፈ ሰው ምንም ነገር ስለ ልጅ መውለድ ስለ ልጅ መወለድ ምንም ነገር የሚያውቀው ነገር የለም ብዬ ነው የምናገረው። ነገር ግን እኔ ባለቤቴ ነፍሰ ጡር በነበረች ጊዜ በጣም ብዙ ነገር የተማርኩበት ሴቶችን ከድሮም ጀምሮ አከብራለሁኝ አሁንም አከብራለሁኝ፣ በዘመኔ ሁሉ ሳከብራቸው ኖራለሁኝ። ምክንያቱም ግዴታ ማክበር ስላለብኝ ማለት ነው፣ ትክክልም ስለሆነ ማለት ነው። ግን ከዛ ደግሞ ያንን ሲመለከት ከዛ በላይ እንደውም በሚችለው መንገድ ሴቶችን ማክበር እንዳለብኝ ነው የተማርኩት። ይህ በጣም የሚገርም ነገር ነው። ከመውለድ በላይ ምን አለ? እኔ እውነቴን ነው የሚለው። ከመውለድ በላይ ምን አለ? እግዚአብሔርን ይሄ በጣም ልናፍርበት የሚገባ ነገር ነው። ንግግሮቻችን በጣም ያሳዝናሉ። የምናወራው ንግግር ሰዎችን ኩሽም አድርጎ ሰባብሮ የሚያስቀምጡ ናቸው። ልንጠነቀቅ ይገባል። በቃ ልንጠነቀቅ ይገባል። ኦርቶዶክሳውያን ኢትዮጵያውያን፣ እንደ አጠቃላይ ኦርቶዶክስም ሆንክ ሙስሊምም ሆንክ፣ በየትኛውም እምነት ውስጥ ያለ ሰው ሰዎችን ማክበር ልንለማ በቃ ልንለማመድ ይገባል። በቃ ለሰዎች የምናወራው ንግግር በጣም ሰዎችን የሚያስቀይም በቃ ሰዎችን ሰባብሮ የሚያስቀምጥ ነው። እግዚአብሔር አምላካችን በእውነት ለሁላችንም ልቦና ይስጠን። የሰዎች ደስታ የሚያስደስታችሁ ልትደሰቱ ይገባል። እግዚአብሔር የወደቁትን ሲያነሳ የተረሱትን እግዚአብሔር ሲያስታውስ እግዚአብሔር በአንድም በሌላም በተለያየ መንገድ ያስተምራል። ዛሬ ወንድማችን አዶናይ በየትኛውም አይነት መንገድ ብቻ መጥቶ ሰዎችን የወደቁትን እያገዘ እየረዳ ይገኛል። እኛ ግን ብዙዎቻችን የምናደርገው ያለፈበትን ቁስሉን እያነሳን ያለፈበትን ወደኋላ እየተመለስን የእሱን ጥፋት የእሱን በደል የእሱን ኃጢአት እየቆጠረን በማኅበራዊ ሚዲያ ለምናወራ ሰዎች አለን። አዎ ስግጥፍምስ የሚለው ንግግር ስህተት ሊኖረው ይችላል ግን ይህንን ወንድማችንን ማኅበራዊ ሚዲያ ላይ እየወጣን ዝም ብለን በማብጠልጠል ልንቀይረው አንችልም፣ ልንመልሶ አንችልም። ስህተት ካለም ስህተቱን ለምሳሌ የመጀመሪያው ጊዜ ላይ እኔ ራሴ ነበርኩኝ አዶናይን በዩቲዩብ ላይ መጥቼ የተናገርኩት ራሱ ተናግሬዋለሁ። የመጀመሪያ ጊዜ ገና መጥቶ ወቸው ግድ ለገብር ቀርቦ የተናገረውን ነገር እኔ ራሴ ተናግሬዋለሁ። ሰው ይቀይራል። ደግሞ ሰው በጊዜ ሂደት ውስጥ የሚማራቸው ነገሮች ከዛ በኋላ ይቅርታ ጠይቋል። ቤተክርስቲያን ሄዶ ንስሓ ሁሉ ገብቷል። በዚህ ጉዳይ ላይ ራሱ ተናግረዋል። ይህንን ጉዳይ ነገር ግን ዛሬም ድረስ ያለፈበትን ሕይወት እየቆጠሩ የመጣበትን ሕይወት እየቆጠሩ ሰዎችን የሚተቹ እኛ ማን ሆነን ነው የሰውን ኃጢአት የምንቆጥረው? ግን ማን ነን እኛ የሰዎችን ኃጢአት እየቆጠርን እያነሳን ሰዎችን የምንናገረው? ይህንን አባት ተደስቱ ከማየት በላይ ምን አለ? በዚህ ነገር ተሳትፋችሁ እኚህ አባት ደስታ እንዲመጣ አላደረጋችሁ። በሙሉ እግዚአብሔር አምላካችን ጨምሮ ይስጣችሁ። በእውነት እኚህ አባት ለዘመናት ብሔራዊ ቲያትር ያገለገሉ በሀገር ፍቅር በተለያዩ ቦታዎች ላይ በኢትዮጵያ በፊልም ኢንዱስትሪ ላይ በተለያዩ ቦታዎች ላይ ገብቶ የሰሩ አባታችን ናቸው። መኪና አይደለም ሌላም ነገር ቢሰጣቸው ደስ ይለናል። የሰዎች ደስታ ሊያስደስተን ይገባል እንጂ እንዴት እናዝናለን? የሰዎች ደስታ ሊያስደስተን፣ የሰዎች ከሰዎች ደስታ ጋር ደስ ካለው ጋር ደስ ይበላችሁ ይላል እኮ መጽሐፍ ቅዱስ። ካዘነው ጋር ይዘኑ፣ አብራችሁ አስተዛዝኑ። ደስ ካለው ሰው ጋር ደግሞ ደስታ ይገባል ግን ሰዎችን ኃጢአታቸውን እየቆጠርን ሰዎችን በደላቸውን እየቆጠርን የምንናገር ሰዎች እኔ በጣም ነው ማዝ ነው ሰግጡ ፈምሱ የሚለው ንግግር ስህተት ሊኖረው ይችላል። ያንን ነገር ለማስተካከል ግን የምንሄድበት መንገድ እንዴት ነው? በመጀመሪያ ደረጃ ልጁ የተናገረበት ንግግር እራሱ ምንድን ነው የሚለውን መረዳት ያስፈልጋል። እኔም በግሌ ለምሳሌ ሰግጥ ፈምሱ የሚለውን አልረዳም። በኔጌቲቭ ሳይድ ከሆነ ማለት ነው ዝም ብለህ ባህልን፣ እምነትን ምናምን ምናምን ጣልና አድርግ የሚል ከሆነ እሱም ስህተት ነው፣ ትክክል ስላልሆነ ማለት ነው። ይሄ በጣም ሊስተካከል የሚገባ ነገር ነውና በዚህ ጉዳይ ላይ አሁን በዚህ ባለፉት ወራት ብቻ በጣም ብዙ ሰዎች ተቀይረውበታል። ብዙ ሰዎች የወደቁ ልጆች ተነስተውበታል። ይህን ልናግዝ ነው ልናበረታ ነው የሚገባው፣ እንጂ እንዴት በኔጌቲቭ ወስደን የእሱን ኃጢአት የሰራቸውን ኃጢአት በደሎች እየፈለግን ወደኋላ ተመልሰን እንዴት እነዚህ ሰዎችን እንነቅሳለን? እኛ ሲጀመር ማን ሆነን ነው ፍርዱን የሚሰጥ? ፈራጃችን እግዚአብሔር አለ። ስለዚህ ለሰዎች የሰዎችን ኃጢአት እየቆጠረን የሰዎችን በደል እየቆጠረን የምንናገረው ለምንድን ነው? ይህ መቆም የሚገባው ነገር ነው። በእውነት እግዚአብሔር አምላካችን በዚህ ነገር ላይ ተሳተፋችሁ እኚህን አባት ጎብኝታችሁ የተመለከታችሁ በሙሉ እግዚአብሔር አምላካችን በእውነት ቤታችሁን ህይወታችሁን በበረከቱ ይሙላው። በእውነት በጣም ደስ የሚል ሁላችንም ልንደሰት የሚገባ ነገር ነው። እንዲህ አይነት አባቶች የተረሱ አባቶች በጣም ብዙ አባቶች አሉ፣ ለሀገር ብዙ ነገር ያሰሩ ብዙ ነገር የዋሉ እነዛንም ማስታወስ ያስፈልጋል። ስለዚህ እግዚአብሔር አምላካችን ሁላችንንም ይርዳን። በጣም መጠንቀቅ አለብን። ንግግሮቻችን በጣም ብዙ ሰዎችን ይጎዳሉ። ብዙ ሰዎችን ወድቀው እንዳይነሱ ያደርጋሉ። ካንሰር ሆነ ውስጣቸውን እየበሉ ሊያጠፋቸው ይችላሉ። መጠንቀቅ ያስፈልጋል እና በእውነት ሁላችንም ለንግግሮቻችን ገደብ ሊኖረን ይገባል። ምናልባትም እግዚአብሔር ለዚህ ይሆናል የሚያዘገየው አንዳንዴ ያልመረጥነውን ኑሮ ኖሮ የሚያኖረን ወደ መረጥነው ህይወት ስንገባ እንዳንወድቅ ስለሚፈልግ እየጠበቀ ያንን የመረጥነው ኑሮ ሲሰጠን እንዳንሰናከል ስለሚፈልግ ያዘገየዋል ማለት ነው። አሁን እየኖራችሁት ያላችሁት አስቸጋሪ ኑሮ ይዞት የሚመጣውን በረከት የምታውቁት ነገር የለም። እግዚአብሔር ብቻ ነው ጫፉ ነው የሚያውቀው። ያ ያዕቆብ ያየው መሰላል ጫፉ ላይ እግዚአብሔር ነበረበት ይላል። ይህ እንደ መሰላል የተዘረጋው መውጣትና መውረድ የበዛበት ህይወታችን፣ መሰላላማው ህይወታችን ጫፉ ላይ እግዚአብሔር ካለበት ምንም ችግር የለውም። አትፍሩ ክርስቲያኖች፣ መፍራት የለም። እግዚአብሔር ያለበት ቦታ ላይ ስንደርስ ምንም የፈለግነውን ነገር መሆን ስለምንችል ማለት ነው ከዚያ በኋላ ሄዶ እንኳን እዚያ በሄደበት በስደት በሄደበት ምድር ላይ የጠየቀውን ቀርቶ ያልጠየቀውን ሰጡት አይደል የሚለው ራሄልን ጠየቀ ለያን ሰጡት የወደደውን ሳይሆን ያልወደደውን ሰጡት ማለት ነው ለወደደው ነገር ተገዝቶ ነበር ያልወደደው ነገር ሆነበት መጨረሻ ላይ በኋላ ደግሞ የወደደውን ነገር ለማግኘት እንዲሁ ዘግይቶ ቢሆን ደግሞ ሌላ ነገር ሌላ መገዛት ግድ ብሎታል ደሞዙን ለዋወጡበት ያ ሁሉ ፈተና ሲደርስበት እግዚአብሔር ደግሞ እለት እለት እሱን ይባርክ ነበር ይላል እግዚአብሔር እለት እለት እናንተን ይባርካል ጠላት ደግሞ በእናንተ ላይ በየቀኑ ሴራ ይሰራል። በየቀኑ ውጊያውን ይለዋውጣል። የያዕቆብን ንግግር ስንሰማ ከሚስቶቹ ጋራ ሲነጋገር ምንድን ያለ አባታችሁ በየቀኑ አስር ጊዜ ደግሞ ዜን ቀያየረብኝ ይላል። ተመልከት፣ አስር ጊዜ ጠላት በእናንተ ላይ ጦሩ ሊቀይር ይችላል። አንድ ቀን ጠላት ያስነሳባቸዋል። አንድ ቀን ያጠፋባቸዋል። አንድ ቀን እንደው በቃ ያላሰባችሁት መከራ መጥቶባችሁ ልታዝኖ ያደርጋቸዋል። አንድ ቀን ልጅ ይታመማል። አንድ ቀን ሚስት ይታመማለች። አንድ ቀን ባል ይታመማል። ብቻ በእያንዳንዱ ቀን ጠላት የእናንተ ቤት ውስጥ አንዳንድ ውጊያዎችን ያደርጋል፣ አንዳንድ ቀስት ይወረውራል ማለት ነው። አስር ጊዜ ጠላት ነገሮችን ቢለዋወጥም ግን እግዚአብሔር ደግሞ ዕለት ዕለት እናንተን እንደሚባረክ ማስባል የሚባረካችሁ አምላክ ከእናንተ ጋር አለ። በመጨረሻ ያዕቆብ ራሱ መሰላሉ ላይ የነበረውን እግዚአብሔርን ወርዶ በአካል ተገናኝቶታል አግኝቶታል በአካል አ ኦሪት ዘፍጥረት ምዕራፍ 32 ላይ እንደምንመለከተው ታገለ እኮ ነው። ከሰውም ከእግዚአብሔርም ጋር ታገለ። አሸነፍክ ነው የተባለው መጨረሻ። ታግሎ ማሸነፍ መልመድ አለብን በእውነት ክርስቲያን ይሄ በተለይም ለብዙዎቻችን አሁን በፈተና ውስጥ ለምንገኝ እየተቸገርን ላለን እጸልያለው፣ እሰግዳለው፣ እጾማለው፣ መንፈሳዊ ምግባራትን አደርጋለው መለወጥ መቀየር አቃተኝ ለምንል አሁንም ሌላ መፍትሄ የለንም። መታገል ነው ታግሎ ማሸነፍ እንዳይቆ መታገል ያስፈልጋል። እግዚአብሔርን ይዞ ከእግዚአብሔር ጋር ሆኖ ማሸነፍ ያስፈልጋል። ስለዚህ ሁላችንም ኦርቶዶክሳዊን በዚህ መንገድ ልንጓዝ ይገባል። እግዚአብሔር አምላካችን ሁላችንንም ያግዘን በእውነት። ስለዚህ እንበርታ፣ እንጠንከር። ተዘጋብኝ፣ ተበላሸብኝ ብለን ተስፋ መቁረጥ አይጠበቅም። እግዚአብሔርን መያዝ ያስፈልጋል። እግዚአብሔር መቼ እንደሚሰራ እግዚአብሔር መቼ እንደሚያከናውንን አናቅም። እግዚአብሔር መቼ የተዘጋውን እንደሚከፍትልን አናውቅም። እግዚአብሔር የተበላሸው መቼ እንደሚያስተካክልን አናውቅም። ስለዚህ በፍቅር በትሕትና ራስን ዝቅ በማድረግ ከእግዚአብሔር ጋር መያያዝ ያስፈልጋል። ኦርቶዶክሳውያን ሁላችንም ቢሆንልንም ባይሆንልንም እግዚአብሔርን መያዝ የተሻለ ነው። ምንም ነገር እንጣ፣ ምንም ነገር አናገኝ፣ እግዚአብሔርን ካገኘን ሁሉም ነገር ይኖረናል። ስለዚህ ከሱ ጋር ሁሌም ለመመላለስ ከሱ ጋር ሁሌም ለመኖር ይህንን ልናደርግ ይገባል። በቃ እኔ ሁሌም በቃ ይህንን ነገር ሁላችንም ኦርቶዶክስ እንድንመኝ ይፈልጋሉ። ይህንን እናድርግ። ከዛ እግዚአብሔር ቀስ በቀስ አንዳንድ እርምጃዎቻችንን እያየ አንዳንድ እርግቶቻችን የሚንሰራቸውን ነገሮች እያየ እግዚአብሔር በበረከቱ በሰላሙ በደስታው በትዳሩ በልጅ በሁሉም ነገር እግዚአብሔር ይጎበኘናል። የተዘጋውም ይከፈታል። የተበላሸውም ይስተካከላል። እግዚአብሔር ለምን አልሰጠኝም፣ እግዚአብሔር ለምን አላደረገልኝም እያልን ማማረርን አቁመን እግዚአብሔርን ዘወትር እንድናመሰግን ቅዱስ ፍቃዱ ይሆንልን። እንግዲህ በዛሬው ቆይታችን ይህንን አጭር መረጃ አጋርቻ አለውኝ። በቀጣይም ደግሞ በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሆን ይቆየን። አሜን።